ሳታቃትም በሽታ ነገር ላኪ ይሰጡታል። ያጋንንትን ነገር ጸበል ይገቡታል። የጎንደርን ናፍቆት በምን ይወጡታል? ዜናት ሀገር ጎንደር ከሰሞኑ ከወትሮው በተለየ መንገድ እምር ሽብርቅ ብላለች። ለዚህ ምክንያቱ ከሀገር ውስጥ ብሎም በውጭ የሚገኙ ኢትዮጵያውያን ሊያውም በሃይማኖታቸው ጽኑ ኦርቶዶክሲያን የእመቤታችን እንደ ደብረ ምጥማቅ ንጻ ቤተ ክርስቲያን ከፍጻሜ እንዲደርስ በተደረገላቸው ጥሪ ሁሉም እየበኩሉን አስተዋጽኦ አበርክቷል። ታዲያ ይህ በእንዲህ እንዳለ የጎንደሩ ሳተና ናሁሰናይ የዋሽታ ሆኖ መቅረቱ ያንገበገባቸው የሀገሬው ሰው ያስተላለፈው መልእክት ብዙዎችን በንባራሽቷል። በዙሪያም መረጃዎችን እንለውጣለን። ለምን እንግዲህ ጠፋ፣ አስሩ ለነበራቸው ሰዎች ቱርክ የነበረ ያው ፊቴ መገመት ሻላችሁ። በዚህ አጋጣሚ የቱርክ ዶክተሮችን በጣም መመስገን እንፈልጋለሁ። ጋይሮስ ተመልሷል። በአዳዲስ የሮስ ስራዎች እመጣለሁ። በመጨረሻም አነጋጋሪ የሆነው የዳኒ ሮስት ሰርጀሪ በርካቶችን አስቆጣ። ብዙዎችም በአሁኑ ሰዓት ቁመት አስጨምራለሁ ብሎ ሄዶ ከንፈሩ አብጦ መጣ ሲሉ ቢናገሩም እውነታው ግን ከዛ ይራቅ ነው። ለመሆኑ ዳኒ በቱርክ ምን ገጠመው? ምንስ አድርጎ መጣ? በጋራ እንቃኘዋለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ።

ታረቁ ጥሩ ነው። እርቅ ጥሩ ነው እኮ ው በዱላ የሚሆን ነገር የለም፣ በዱዐ እንጂ ከጦርነት ምንም መፍትሄ አይገኝም። ሰላም መውረድ ምንም ችግር የለም። ማንኛውም ነገር በእርቅ ይፈታል። ምንም ትርጉም የለውም። አቤት የአንዳንድ ሰዎች ትግስት ጥግ ድረስ እኮ ነው። ለነገሩ ላያስችል አይሰጥም ነው። ስልኩ ከጠራ ጀምሮ ነው አሽሙሮ የሚጀምረው። እሳቸው ግን በቀልድ አዋዝቶ አልፎታል። ባለትዳሮች በዚህ ቤት ምንም ትመለከታላችሁ፣ መቻቻል ረጅም እድሜን አብሮ እንደሚያቆይ። ሙዝ ቶሎ ቶሎ እየተብላሸ ካስቸገራችሁ፣ ይህንም መፍትሄ ተጠቀሙ። የልብስ መስቀያ አፈልጉና እንደዚህ አድርጋችሁ የሆነ ቦታ ላይ አንጠልጥሉት። እንደዚህ ማለት ነው። ከዛ በኋላ ሙዙ ዛፍ ላይ ያለ ስለሚመስል የልጁ አይደለም እኔን ያሳቀኝ፣ ይሄን ቪዲዮ የተመለከተው አንዱ ጀለሴ እውነት መስሎት የገዛውን ሙዝ ልብስ መስቂያ ላይ ከሰቀለው ይኸው ቀናቶችን አስቆጥሯል። የሚገርመው ታዲያ እሱ አይደለም፣ ሙዙ ከቢጫነት ወደ ጥቁርነት መለወጡ ነው። ተጫወቱብን እኮ እነዚህ ቲክቶከሮች። እንግዲህ እንስሳ ሰይቅረብሽ ማንን ማህደር ነው አላሙዲ እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላቸው እንዴ ቆይ ግን እናንተ አይደለም ሴቱ ወንዱ እዚህ ውስጥ አያርምም። ሼኩ እንኳንም ጉዳቸውን አልሰሙ። የማንም ሕፃን መጫወቻ መሆናቸውን ቢያውቁ ኖሮ እንደዚህ ዝም አይሉም። የምሬ ነው የምነግራችሁ። አረ ወገን ቆይ ወዴት እየሄድን ያለ ነው? አረ ተረጋጉ ተረጋጉ ወገኖቼ የበሽታን ነገር ላኪም ይሰጡታል፣ ያጋን እንትን ነገር ጸበል ይገቡታል፣ የጎንደርን ናፍቆት በምን ይወጡታል? ብዙዎቻችሁ እንደምታውቁት ከሰሞኑ በርካታ የሀገራችን አርቲስቶች፣ ሶሻል ሚዲያ ኢንፍሉዌንሰሮች፣ በአጠቃላይ የምየ ኦርቶዶክስ ተዋህዶ ልጆች በአንድ ተሰባስበው በጎንደር ከትመዋል። ጎንደርም ልጆቿን እንግዶቿን በአባቶች ወግ ተቀብላ ያሳረፈች ሲሆን ዋነኛ ወደዚህ ያቀኑበትም ምክንያት የእመቤታችን ደብረ ምጥማቅ ህንፃ ቤተ ክርስቲያን በተባበረ ክንድ ለማነጽ ነው። በዚህ የገቢ ማሰባሰቢያ ከህፃን እስከ ዋቂ ከሀገር ውስጥ እስከውጭ ሁሉም ኦርቶዶክስ የተሳትፎ በማድረግ ከበረከቱ ተካፋይ ለመሆን ችሏል። ቀጥሎም በዘረ ሁለት የናሁሰናይ አብሮ አደጎች እንዲሁም ቤተሰቦች የጀግናው ልጃቸውን እልፈት አሁንም ድረስ እንደማይቀበሉና ሁሌም በናፍቆት እንደሚጠብቁት በሚናገሩበት ቅጽበት የህዝቡ አይን በንባ ይሞላል። በኋላም የናሁሰናይ አብሮ ያብሮ አደጉ እንዲህ የሚል መልእክቱን አስተላልፏል። ናሁሰናይን በጣም የምወደው አብሮ አደግ ጓደኝ ነው። እውን በህይወት ካለም ፈጣሪ ከስር ያውጣው እንደተባለው አልፎም ከሆነ እኛ የጎንደር ሰዎች ልክ እንደ ጻድቁ ዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንላለን በማለት የሊና ጸሎት በመሀል ከተማው ላይ አድርጎለታል። የምር ጎንደሮች ትለያላችሁ። ሰሞኑን እንግዲህ ጠፋ ትሩ ይደነበራችሁ ሰዎች፣ ቱርክ ሄጄ ነበረ። ያው ፊቴን አይታችሁ መገመት ይሻላችሁና፣ በዚህ አጋጣሚ የቱርክ ዶክተሮችን በጣም ማመስገን እፈልጋለሁ። አይ መግመት መግማማት አሉ። ማማዝናሽ ብለህ ብለህ ከንፈርህን ተሰርተ መጣህልኝ። እኔና አላምንም ቱርክ ንብርባታ ላይ ነው የነበረው በሉኝ። ማራማዊት አባተ በብርክታ የተሸመለስ ተከሽና ነው በሉኝ። ወይ ደግሞ ቁመት ላይ ያስጨምር ብሎ በስህተት ተወግቶ ነው በሉኝ። ወንድነቴን እንድጠለው አደረግከኝ። እኔ አልስቅም። ይሄ የሚያስለቅስ ጉዳይ ነው። በውጭ የጠላ ነውን በሴት አርቲስቶቻችን ያቅለሸለሸንን አንተ ወንዱ ሄደ ከንፈር ሰርጀሪ ማሰራት ምን ለመሆን ምን ለመሆን ነው? አሁን ያንተ ተከታዮች፣ አድናቂዎች፣ ታናናሾች ካንተ ምን ይማሩ? ለነገሩ ምን ይማራሉ? ሮስት ብለህ ስድብን አስተማርካቸው። እሱ ሳይንስ ይኸው የጋ አምስተኛ ቤት ስሙን አልጠራውም። የነሱን ግብር እያስፈጸምክ ነውና ተጠንቀቅ። እኔም ማዝነው ከአንድ ሚሊዮን በላይ ምስኪን ምን ሰርተ እንደሚከተል ሳስብ ነው ወዳጄ። ፈጣሪ ከበቂ በላይ የሆነ ውበትን ሰጥተዋል። ታዲያ አይ ያንተ ስራ ጉድለት አለበት የቱርክ ዶክተሮች ያሳምሩኝ ማለት እመጣለሁ። አሪፍ ጊዜ ነበር፣ ቱርክ ላይ ያሳረፍኩት። አይዳኒ ሮስት ትልቅ ሰው ትመስለኝ ነበር። ለካ ቁመት ያነሰው ወዱ አይደለም ገና እንጭጅ ትንሽዬ ልጅ ትንሽ አቡቹ አቡቹ። ዛሬ ከንፈር አሰርተሽ ከመጣሽ ነገር ሙም እንደምታሰራ ይታወቅምና፣ አረጋጋው ጀለስ ሼሌቬስቴ ክሬዴ ሌቬስቲን ታራላባዱ ሳፖራ ይሁላችሁ። እግዚአብሔርን አውቀዋለሁና የእግዚአብሔር ልጅ መሆን ይለያያል። አይደለም እግዚአብሔርን እኮ ብዙ ያውቁታል። የእግዚአብሔር ልጆች መሆናችን የእኛ ልዩነት ኢየሱስን ብዙዎች ያቁታል። ኢየሱስ ላይ መደረባቸው ነው ከእኛ ልዩነቱ በገንዘብ የተገዛ ማንነትን የተላበሰ መናፍቅ ለነብይነቱ ወይም ለፓስተርነት ለመቀባት ቀድሞ የነበረበትን ቤተ እምነት ማዋረድ ወይም ማንጓጠጥ አለበት የተባለ ይመስል ሁሉም በሚባል ደረጃ እንደመጣለት በቅኔ ተዋህዶ ለመንካት ይራወጣል። ሸዋፈራው በቪዲዮ መግቢያ ላይ የተናገረው የልሳን ንግግር ደግሞ በትሉት እንኳን አይደግሞም። ነገር ግን እሱም የተላላቆቹ ሐሰተኛ ነቢያቶችን ፈለግ በመከተል ቻይነኛ፣ ትሉት፣ እስፓኒሸኛ ዜሌኬቴዳሳ ሺፓራካሳያ ቴሌማታባታ በማለት እንግዳ ቋንቋ ቋንቋን በመናገር ምስኪኑ ህዝብ ላይ እንደ ጀሎቹ ኪስ ማጠቡን የዕለት ተዕለት ስራው አድርጎታል። ወዳጄ ሸዋፈራው ከልሳኑ በፊት ወንጌሉን ውቀው፣ እሱን ስታውቅ በአግባቡም ስትረዳ ስለ ክርስቶስ ትሰብካለ፣ ራስንም ዝቅ አድርገ በትህትና ታገለግላለ እንጂ ስለ ሌሎች ለማውራት ጊዜም አይኖርህም። አንብብ፣ ተረዳ፣ ተማር። ያነበበ መናፍቅ ኦርቶዶክስ ያለመሆን አይችልም። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምን አለው ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ኩፍሴ ነካችሁ። በሰላም በቸር በጤና ቆዩልኝ፣ ይመቻችሁ።